ለመጨረሻ ደግሞ ሊንገራችሁ 1367028487 የኢትዮጵያ ንግድ ባንክ ነብል ታምራት ነው የምለው። ከታች በኩል እቺ የሼር ምልክቷን ሁላችንም እዚ ጋ ወደ 9 ሺህ ሰው አካባቢ ያለን ሂስቶሪ ላይ ሁላችንም ፖስት እናደርግ። ሁላችንም ይሄንን ላይፍ ሂስቶሪ ላይ ፖስት እናደርግ።

ነቢል ታምራት፣ የቻላችሁትን ከሁለት መቶ ብር ጀምራችሁ እያስገባችሁ ወደዚህ ስትመለሱ ደግሞ ሼር ኮፒ ያረጋችሁ ማስተር እናመሰግናለን። አይመድ ጤና ያስጥልን። ወንድማችን ሊና ፋሚሊም ገብታችኋል፣ እንኳን ደህና መጣችሁ። አሰላሙ አሌይኩም ወራህመቱላህ ወበረካቱሁ። እንዴት ናችሁ? ሰላም ናችሁ? ከቻላችሁ ሁላችንም ዛሬ በቪዲዮ ነው ማውጣት ያለብንና እናታችንን ለማሳከም ከእኛ የሚጠበቀውን የመጀመሪያውን እነዚህን ስራዎችን እየሰራን እንመጣለን። ቦታ እስከምታስተካክለው ድረስ በእርግጥ አይመድ መንገድ ላይ ወይም ማይመች ቦታ ላይ አለ። አይመድ ይመችሃል ለማውራት? አዎ እንዴት ነህ? ደህና ነህ ወንድሜ? ኦኬ እኔ አማርኛ መናገር አይችልም በኦሮምኛ ነው ይቅርታ በአማርኛ ሰላም ነው ብቻ ነው የምታወቅ በጣም ጥሩ አይመድ ቀጥል በዚሁ በኦሮምኛ ቀጥል የአንተ ተራ ነው ሰተናህል አካውንቱን ይዘሃል አይመድ አካውንት አዎ ይዚያ ለ ሁለት ሺህ ብር አስገብቼ አለው እናመሰግናለን አካውንቱን እየተናገርክ ሰዎች ላይቡን ሼር እንዲያደርጉም

እናመሰግናለን። ሊና ፋሚሊ አላችሁ ሊና ፋሚሊ አላችሁ አላችሁ ማስተር እያሉ የእኔ አባት እንዴት ነው? እንኳን ደህና መጣ። በጣም ደስ ብሎኛል ስለመጣችሁ። እጅግ በጣም ነው የሚወዳችሁ፣ እጅግ በጣም ነው የማከብራችሁ። ያንተ ተራ ነው ወንድማችን፣ ቀጥል። እሺ፣ እንኳን አብረህ ቆየኸኝ። በጣም ነው የማመሰግነው። እናንተም እንዴት ናችሁ? ሰላም ናችሁ? ያው ቪዲዮ ያላበራውት ማብራት ሄዷል። ለዛ ነው። እሺ ፋሚሊ፣ ያው እንግዲህ 8500 አለን እና አንድ ማያስገባው እና ፋሚሊ አንድ ጊዜ ሌላ ሰው እንዳታስገቡ። ቤኪ ከቢራ ወደ ላይቭ እንድትመጣ ጥሪ አድርገናል። ሙባረክ ስልክ ደውሉለትና ይመቸዋል ወይ መግባት? የሚመቸው ከሆነ ሙባረክ መምጣት አለበት። ሙቤ መምጣት አለብህ። ቤኪ ከቢራ የሚ አካውንት ካለ አስገቡ። ጆን ሰባት ሰባት የምል ወይም ኢትዮ አስገቡ። ቀጥል ሊና ሰው አላችሁ ቀነኔ እንዲናሽ የታችን ምናልባት በዚህ አጋጣሚ ቀነኔን እንድታመሰግኗት እፈልጋለሁ። እኝን እናት እንዲያገኛቸው ሙርቲ ፖስት ያደረገውን ቪዲዮ፣ ሌሎቻችሁን ፖስት የምታደርጉት ቪዲዮዎችን ቴሌግራም ላይ እየላከች እውነት ለመናገር ስልክ በደንብ መጠቀም አልችልም። ብዙ ሰዓት ላይ ስራ ላይ ስለሚሆን በብዙ መንገድ ስልክ በማስደወል እስከ ቤታቸው ድረስ ከእኛ ጋር ማብራ በመሄድ የምትችለውን ሁሉ ስታደርግ የነበረች ቀን ሄታችን ናት። ቀነኒ በዚህ አጋጣሚ እጅግ በጣም ከልብ እናመሰግናለን ፈጣሪ